ሰላም ሰላም ውድ የዋሸራ ሚዲያ ተከታታዮች ታላቅ የምስራች እነግራችኋለሁ። ዋሸራ የግዕዝ ቋንቋ ማሰልጠኛ ማዕከል በቅድስ ሥላሴ በሳምንት ሁለት ቀን ቅዳሜና እሁድ የግዕዝ ትምህርት እያሰለጠነ ይገኛል። ግዕዝን ማወቅ የምትፈልጉ ግዕዝ መናገር የምትፈልጉ በአጭር ጊዜ ሶስት ወር ባልሞላ ጊዜ ውስጥ ግዕዝ ቋንቋ ቀላጥፋችሁ እንድትናገሩ ዋሸራ የግዕዝ ቋንቋ ማሰልጠኛ ማዕከል በሳምንት ሁለት ቀን ቅዳሜና እሁድ ግዕዝን እያሰለጠነ ይገኛል። ስለዚህ ሁላችሁም ወደ ዋሸራ የግዕዝ ቋንቋ ማሰልጠኛ ማዕከል መታችሁ ግዕዝን እንድታውቁ፣ የግዕዝ መጻሕፍትን እንድትረዱ፣ በግዕዝ መናገር እንድትችሉ በአጠቃላይ ልሳነ ግዕዝን አቀላጥፋችሁ እንድትናገሩ ታላላቅ መምህራን በዘመናዊ መንገድ የግዕዝን ቋንቋ እያሰለጠኑ ይገኛሉ። ስለዚህ ወደ ዋሸራ መጥታችሁ የግዕዝን ቋንቋ ተማሩ። በሳምንት ሁለት ቀን ቅዳሜና እሁድ ነው። ከ4 ሰዓት እስከ 6 ሰዓት፣ ከ6 ተኩል እስከ 8 ተኩል፣ ከ9 እስከ 11፣ ከ11 ሰዓት ተኩል እስከ 1 ሰዓት ተኩል። ይሄ የግዕዝ ቋንቋ እየተሰጠ ይገኛልና ሁላችሁም ወደዚህ ወደ ዋሸራ የግዕዝ ቋንቋ ማሰልጠኛ መጥታችሁ ግዕዝን ተማሩ። በታላላቅ መምህራን፣ በታላላቅ ሊቃውንት ይህንን በአጭር ጊዜ ግእዝን አቀላጥፋችሁ እንድትናገሩ እናደርጋችኋለን። ዋሸራ የግእዝ ቋንቋ ማሰልጠኛ ማዕከል አድራሻችን አድራሻችን በአራት ኪሎ ቅድስ ሥላሴ መንፈሳዊ ዩኒቨርሲቲ ግቢ ውስጥ እንገኛለን። አድራሻችን አራት ኪሎ ቅድስ ሥላሴ መንፈሳዊ ዩኒቨርሲቲ ግቢ ውስጥ እንገኛለን። ለበለጠ መረጃ በ0911852987 ለበለጠ መረጃ በ0911852987 ወይም ደግሞ በ0943 31 31 48 ደውላችሁ ማግኘት ትችላላችሁ። ግዕዝን ለማወቅ ኢትዮጵያዊ መሆን በቂ ነው። ግዕዝ ለሁሉም ዋሸራዊ ግዕዝ ቋንቋ ማሰልጠኛ ማዕከል